ረዳት ነው። ሊያሳምናት ነበር ያመጣት፣ ግን አልተሳካለትም። ማርያምን አልተሳካለትም። በጣም ነው። ቤተሰብ ይቅርታ እስካሁን ቆየሁኝ፣ ቪዲዮ ለመስራት እሳት አላገኘውም ነበረ። አሁን ግን አንዳንድ ነገሮችን ለመናገር መጥቻለሁ። እንግዲህ ዛሬ እኔን ጭንቅ ይበለኝ፣ እኔን ጥብብ ይበለኝ። እኔም በቃ እኔ ቡራዬ ምንልብዬ ልናገር እኔን ጥበብ ይበለኝ። በቃ ጨነቀግ ጠበቀ ጠበበክ አይተናል። ሀይሚዬ ከብሩኬ ጋር መታረቅ ፈልጋለች። በቃ አይኗ ውድቅን ያለው ደንግጣለች። ልጅቷ ደግሞ በአጋጣሚ ብሩኬን አፈቅረሃለሁ ብላለች። እንግዲህ የእውነት ይሁን የውሸት ይሁን ሴራዋ ይሁን አና ቅም ብቻ ብሩኬን አፈቅረሃለሁ ብላለች። ብሩኬ ሚይዘው የሚጨብጠው ነገር ነው ያሳጠው። እመቤቴን በጣም ነው ያዘንኩት፣ በጣም ከሚገባው በላይ እንደ ዛሬ በህይወቴ የተጨነኩበት የተጠበብኩበት ነገር የለም። በጣም ነው የጨነቀኝ፣ በጣም ነው የጠበበኝ። ብሮኬን ሳየው ሀይምዬ ፊቷ ሲለዋወጥ ሳየው ምን ያህል ብሮኬን እንደምትወደው ምን ያህል ብሮኬን እንደምታፈቅረው ዛሬ በአይኗ ሁላችሁም ማወቅ ትችሉ ነበረ። እኔ በጣም አዝኛለሁ ቤተሰብ፣ በጣም ውስጤ ተሰብሯል። ቪዲዮ መስራት ስላልቻልኩ ነው እስካሁንም የቆዩት። ቤተሰብ ይቅርታ እና የሁላችሁ አንድ አንዳንድ ጊዜ የምናረገው ነገር በህይወታችን ያስከፍለናል። እንግዲህ ብሩኬ ሀይሚን ለማስቀናን ነበር፣ ኔም ብያሉ መጀመሪያም ሀይሚን ለማስቀናን ነበረ። እችን ልጅ ያመጣው ያው እንግዲህ በአጋጣሚ እንግዲህ ብሩኬ ማሻ አላ ቁመና፣ መልክ፣ ጸባይ ሁሉን ነገር የሰጠው ነው። እች ልጅ እንግዲህ በአጋጣሚ ፍቅር ላይ ወደቀች፣ ወይ ውሸት ይሁን ወይ ሴራዩን አናቅም፣ ብቻ እግዚአብሔር እውነታው የሚያውቀው እግዚአብሔር አምላክ ብቻ ነው። እኔ እውነት በጣም በጣም በጣም ያሳዝናል። ይሄ ነገር ህይወታቸው ላይ ገብቶ እንደዚህ ይበጠበጣል ብዬ አስቤ አላቅም። ማርያምን ነው ብላችሁ ብሩኬ ዛሬ በጣም በጣም ነው ያሳዘነኝ። ቤተሰብ ማርያምን በጣም ነው ያሳዘነኝ። በጣም በጣም ነው ያሳዘነኝ። እሱ አይሚን ለማሳመን ነበር። ልጅቷ ያመጣት አይሚን ስለሚወዳት ነው ሊያሳምናት ነበር ያመጣት፣ ግን አልተሳካለትም። ማርያምን አልተሳካለትም። በጣም ነው ውስጥ ያዘነለት። በጣም እኔ ማርያምን ስራ ላይ ነበርኩኝ ቪዲዮን እያየሁ ነበር። ስራ ላይ ሙኜ ቪዲዮቻቸውን እያየሁ ነበረ፣ ግን በጣም አዝኝ ያሉ ቤተሰብ በጣም ነው ልቤ መጨረሻ ላይ እኔ እንጃ መሆነውን ነገር ሚያሳጠ በእንደዚህ አይነት መልኩ ብሩኬ አይሚ ስለሚወዳት ብቻ ነው በቃ ሁሉን ነገር ትቶ ሁሉን ነገር በቃ አስተካክሎ ከአይሚ ጋር መሆን የፈለገው፣ ግን ሁሉም ነገር አልተሳካም። ህይወታቸው ሁሉ ተበጠበጠ። አይሚዬ፣ የኔ እናት፣ የኔ ደርባባ፣ የኔ ቆንጆት፣ የኔ ታናሽ እህት፣ ብቻ ፊቷ ሁሉ ሲለዋወጥ ፊቷ ያቀይ ፊቷ ወደ ደም ሲለወጥ ሁሉ ነው የታየኝ እኔ። በጣም ነው ያዘንኩት ቤተሰብ በጣም ነው ያዘንኩት። ብቻ ብሩኬና ሀይሚ አንድ እንደሚሆን አውቃለሁ፣ ሁሉም ነገር አልፎ ፍቅራቸው እንደሚመለስ ብሩኬን ፍቅሩን ገልጾላት ከሀይሚ ጋር እንደሚሆን አውቃለሁ። ብቻ በቃ በጣም ያሳዝናል። ህይወታቸው ተበጠበጠ። ነገም ደግሞ መጥቶ። ቅዱስ ደግሞ ከሀይሜ ጋር በጣም ፍቅር ይዙኛል መለየት አይችልም ናል። በቃ እነዚህ ሁለት ልጆች ህይወታቸው እንደዚሁ ዝም ብሎ ሲበላሽ ብቻ ማየት በጣም ያሳዝናል። ዛሬ ብሩክ የልቡ በጣም ነው የተሰበረው። እጁ ሁሉ መንቀሳቀስ ነው ያቃተው፣ እጁ እንደዚህ እንዳረገ የቀረው ቤተሰብ አይታችሁታል። ብሩክን ካያችሁት እጁ ሁሉ መንቀሳቀስ ነው ያቃተው። በጣም ያሳዝናል። ህይወታቸው ተበጠበጠ። ይወላችሁ ሁሉም ነገር ሳንአስቦ የምናደርገው ነገር ያስከፍልናል። ህይወታችን ላይ ያስከፍልናል። የምንወደውን ሰው እናጣለን። ሳንፈልግ በግዳችን የምናደርገውን ነገር የምንፈልገውን ሰው ሁሉ እናጣለን። ይሁብና ሀይሚ ነብሩ ነብሩ ከያየነ ሀይሚዬ ልቧ ሲሰበር ማርያምን አይቻሉ። ሀይሚዬ ልቧ ሲሰበር አይቻሉ። ልቧ ስብር ሲል እኔ ራሴን ህይወትን እኖራለሁ በቃ፣ ህይወትን ቀጥል ብላት ተነስታ ሰላም ብለኝ ስትል፣ ቤተሰብ እኔ ማርያም፣ እኔ ሆደ ባሻ ነኝ። ምንም ላደርግ አልችልም። ለምን ታለቅሻለሽ? አሽቃባጭ ነች ምናምን ብላችሁ የምትሳደቡ ልጆች አላችሁ፣ ተሳደቡ የፈለጋችሁ ማለት ትችላላችሁ። እኔ እግዚአብሔር ሲፈጥረኝ እኔ ሆደ ባሻ ነኝ። እኔ የሆን ነገር ካየውኝ ወደ ማልቀስ ነው እንጂ የውስጤ መናገር አልችልም። የፈለጋችሁ ማለት ትችላላችሁ። እኔ አሁንም ቢሆን ሃይሚና ብሩኬን በጣም ስለምወዳቸው መጥፎ ነገር እንዲደርስባቸው አልፈልግም። ስራ ላይም ስለሆንኩ ነው እስካሁን የቆየውት እና ሁሉም ነገር ይስተካከላል ብዬ ያስበለው። ቅድም ነግሬያችሁ ነበረ። ሁሉም ነገር ይስተካክላል። ሀይሚና ብሩኬ ሁለት ቀን ይታረቃሉ ብያችሁ ነበረ። ይህ ሁላችሁ ብሩኬ ሁሉን ነገር ለሀይሚ ለመንገር ሁሉን ነገር ለሀይሚ ለማሳመን ነበረ፣ ለመታረቅ ነበረ። ዛሬ ሁሉን ነገር ለመፍታት ነበር ብሩኬ የመጣው ግን አልተሳካለት አልተሳካለትም ወንድሜ ማርያምን አልተሳካለትም በጣም ያሳዝን ዛሬ ብሩክ በጣም በጣም በጣም ያሳዝን የመጨረሻውን ሳው ሊንጃ በቃ ብቻ ሁሉም ነገር ይስተካከላል ቤተሰብ ተስፋ እንዳቆርጡ ለምን መሰላችሁ ሀይሜ እና ብሮኬ ውስጣቸው እንደሚዋደድ ውስጣቸው እንደሚፋቀር ዛሬ አይተናል ብሩኬ ድንዝዝን ያለው ልክ የማደንዘዣ መርፌ እንደተወጋ ሰው የደነዘዘው እና ቤተሰብ እኔ መቼም ቡሩኬና የሚ እንዲለያዩ መቼም አሁንም እታገላለሁ። አሁን ማንንም ማናቸውንም ናቸውንም አወራለሁ። ከማናቸውም ጋር እነጋገራለሁ። ከማናቸውም ጋር መፍትሄ እፈልጋለሁ እንዲታረቁ። ልጅቷ ደግሞ ሴራ ከሆነም ብትው ይሻላታል። በቃ እኔ ብለምነው ምን ታውቃላችሁ። በቃ እች ልጅና ማነው ስሙ ስሙን መለስችዋል። በቃ በከነ ሀይሚ ህይወት እንዲወጡ ነው የምፈልገው። ማርያምን በቃ ልጅቷም አውቃለሁ። ሰው ማናችንም ብንሆን ሳናስቦ ፍቅር ውስጥ እንገባለን። ልጅቷ ላይም አልፈርድባትም። አብራ ስትሰራ ያው ፍቅር ውስጥ ገብታም ሊሆን ይችላል። እኛ ሴቶች ትንሽ ነገር ነው የሚያስፈልገን። ትንሽ ነገር ላይ እሷ ላይም አልፈርድባትም። ፍቅር ላይ ገብታም ልትሆን ትችላለች። ግን የእሷ አጭር ጊዜ ስለሆነች መቅጨት ትችለዋለች ግን። ግን ይህ ረጅም ፍቅር ነው፣ ረጅም ታሪክ ነው፣ ረጅም ህይወት ነው። የሀይሚና የብሩኬ ነገር ማለት ነው እና ቤተሰብ ብቻ ከሁለቱ መሀል ቢሩቁ በጣም ደስ ይለኛል፣ ከምንም በላይ ማለት ነው። ብቻ ዛሬ ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ አርጉ። ላይክ አርጋችሁ ብሩኬና ሀይሚ ላይ አድረሱ። ሊማርያምን እኔ በጣም በቃ እንጃ ሁላችሁም ታውቃላችሁ። ልባችሁ ተሰብሯል። ሁላችሁም የዛሬ ያያችሁት ቪዲዮ በጣም ያሳዝናል። መጨረሻው በጣም በጣም ልብ የሚሰብር ነው። ብሮኬና ይሄ በዚህ ደረጃ አልጠብቃቸውም ነበረ። ሁለቱ መታረቅ ፈልጎ ነበረ። ደግሞ ነግሬያችሁ ነበር። ሰዓቱ፣ የሀይሚ የሀይሚ ስጦታ ነው ብሎ ብዙ ዩቲዩበሮች ሰርቷል። እኔ ብቻ ነኝ። ሀይሚ አይደለችም የሰጠችው፣ ከሌላ ሀገር ነው የተላከለብኝ እየየሰራ ሁላችሁ ያው እንዳልኩት ከሌላ ሰው ነው የተላከለት። ይሄ ቪዲዮ ይሄ ሰዓቱ ሰዓቱ ደግሞ ከማን እንደተላከ ደግሞ ይሄን ነገር ነግራችኋለሁ ማለት ነው። ከማን እንደሆነ ተነግሮኛል። ከማን እንደሆነ ነግራችኋለሁ፣ በቀደም ነግራችኋለሁ ከሀይሚ እንዳልሆነ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ቻው ቻው።